ከውጭ ሲታይ ፍጹም ቤተሰብ የሚመስሉ፣ እንደ አውሮፓውያን አቆጣጠር ነሐሴ 13 ቀን 2018 ዓም ሁሉም ነገር ተለወጠ። ነፍሰ ጡር እናት ሻነን ዋትስና ሁለት ሴት ልጆቿ ያለምንም ምልክት ከሚኖሩበት ከቤታቸው ድንገት ጠፍተዋል። አባታቸው ክሪስ ዋትስ በሰላም እንዲመለሱ ተማጽኖ ነበረ። ክሪስ እና ሻንን በጣም የሚፋቀሩ ባልና ሚስቶች በፍሬድሪክ ኮሎራዶ ውብ በሆነ ቤት ውስጥ ይኖሩ የነበረ። ሻነን ከትራይቭ ኤምኤልኤም የጤና ኩባንያ ጋር ትሰራ የነበረች በጣም የበለጸገች ነጋዴ ነበረች። ክሪስ ደግሞ በዘይት እርሻዎች ውስጥ ይሰራ ነበረ። ሻነን ክሪስ ጥሩ ባል እና ጥሩ አባት መሆኑን በፌስቡክ እና በተለያየ በሶሻል ሚዲያ ገጾቿ ላይ ደጋግማ ታወራው ነበረ። ቤላ ና ሴሌስቴ የተባሉ ሁለት ቆንጆ ሴት ልጆች ና አንድ ወንድ ልጅ ደግሞ በመንገድ ላይ ነበሯቸው። ሄይ ጋይስ፣ ነገር ግን ሻነን ያላወቀችው አንድ ነገር ከተዘጋው በሮች ጀርባ ህይወታቸው እየፈራረሰ መሆኑን ክሪስ ትልቅ ሚስጥር እንደነበረውና ያ ሚስጥር ደግሞ የከፋ ጥፋትን በቤተሰቦቿ ላይ እንደሚያመጣ አላወቀችም ነበረ። ከጥቂት ቀናት በኋላ ግን ክሪስ ደብቆ የነበረው አስፈሪውና የማይታሰበው እውነት ወጣ። የሚቆጣጠሩ ኦገስት 13 2018 ምሽት 1 ሰዓት ከ48 ፔም ላይ ሻነ ከቢዝነስ ጉዞ ወደ ቤት ተመለሰች። ያ ቀን በህይወት የታየችበት የመጨረሻ ቀን ነበር። ከሚቀጥሉት ጥቂት ሰዓታት በኋላ በቤታቸው ውስጥ የሆነው ነገር በጣም አስደንጋጭና ከባድ ሚስጥር ነበረ። የዛን ቀን ጠዋት ጓደኛዋ ደጋግማ ስልክ ብትደውልላት ቴክስት ብታደርግላት አልመለስ ትላታለች። ከዛ አንድ ወሳኝ የዶክተር ቀጠሮ እንዳላት ታውቅ ነበረ። እዛም ላይ አለመገኘቷን ስታውቅ በጣም ትጨነቅና ለፖሊስ ታመለክታለች። ከዛ ፖሊሶች ወደ መኖሪያ ቤታቸው ይሄዳሉ። መኖሪያ ቤታቸው ሄደው በር ሲያንኳኩ የከፈተላቸው ክሪስ ነበረ። ክሪስ በጣም ተረጋግቶ ነበረ የሚያወራቸው ነገር ግን ፖሊሶች የሰውነቱን ቋንቋ ሲያዩ ሌላ ታሪክ እንዳለ እና የደበቀው ነገር እንዳለው ይገነዘቡ ነበር። ሚስቱ ሻነን እና ሁለት ሴት ልጆቹ የት እንዳሉ እንደማያውቅ ነግሯቸው መርማሪዎችን ቤቱ አስገብቶ ቤቱን እንዲፈተሽ አደረገ። በመጀመሪያ ላይ ክሪስ የተጨነቀ ነበረ የሚመስለው ነገር ግን እያወሩት ሲሄዱ ሰዓታት እያለፈ ሲሄድ መርማሪዎች በጣም መጠራጠር ጀመሩ። ጎረቤቶቻቸውንም ማናገር ጀመሩ። ጎረቤቶቻቸውንም ሲያናግሩ ክሪስን እንደተጠራጠሩት ለፖሊሶች ተናገሩ። ከዛ አንድ ወሳኝ ማስረጃ ከጎረቤት ካሜራ በቃ አለ። በታሪኩ ውስጥ የመጀመሪያው የተደበቀው እውነት የወጣበት በዚህ ካሜራ ምክንያት ነው። ካሜራው ላይ ክሪስ መኪናውን በማለዳ ወደ ጋራዥ ሲያስገባ ነበረ የሚያሳየው።

ምንም እያደረገ እንደነበረ ሲጠየቅ ለስራ የሚውሉ መሳሪያዎችን እየጫነ እንደሆነ ተናገረ። ነገር ግን የተናገረው ነገር መርማሪዎችን ስላላሰመናቸው እንደውም በሱ ላይ በጣም ምርመራቸውን አጠንክረው እንዲያዩትና እንዲከታተሉት ነው ያደረጋቸው። እንደ ኢሮፓያን አቆጣጠር ኦገስት 15፣ 2018 ቤተሰቡ ከጠፉ ከሁለት ቀናት በኋላ ክሪስ ለጥያቄ ቀረበ። የፖሊግራፍ ፈተና ወሰደ። ያንን ወስዶ አላለፈም፣ ወደቀ። ከዚያም መርማሪዎች ያገኙትን የተለያዩ ማስረጃዎች አቀረቡለት። ያኔ ክሪስ በጣም ነው የደነገጠው። ነገር ግን ደንግጦ ዝም አላለም። የውሸት ታሪክ ነበረ የፈጠረው። የፈጠረው ታሪክ ሻንን ልጆቿን ስትገድላቸው ደርሶ በጣም ተናዶ እሷን እንደገደላት ነበረ የተናገረው ነገር ግን መርማሪዎቹ የፈጠረው እውነት አላሳመናቸውም። ክሪስ ሚስቱንና ሴት ልጆቹን በጭካኔ ገደላቸው። ሻነንን አንቆ ከገደላት በኋላ ቤላንና ሴሌስቲን አፍኖ ገሎ ወደ ስራ ቦታ ወስዶ አስከሬናቸውን አሽጎ በዘይት ጋኖች ውስጥ ነበረ የወረወራቸው። በጣም የሚገርመው ነገር ክሪስ ለምን ይህንን ወንጀል አደረግ ተብሎ ሲጠየቅ ኒኮል ከምትባል ሴት ጋር አዲስ ህይወት መጀመር ስለፈለገ ቤተሰቡ ደግሞ የደስታው እንቅፋት መስለው ስለታዩት እነሱን ማጥፋት እንደነበረበት ነበረ የተናገረው። ከዛም ክሪስ ተይዞ አምስት የእድሜ ልክ ጽኑ እስራት ነው የተፈረደበት። ከእስር ቤት የመውጣት እድል መቼም አይኖረውም። ግን ዛሬም ሰዎች ተመሳሳይ ጥያቄ ይጠይቃሉ። ሰው እንዴት የገዛ ቤተሰቡን ያጠፋል? ለምን አጠፋቸው የሚለውን ጥያቄ ይጠይቃሉ። ክሪስ የሰራ ወንጀል ዓለምን ሁሉ ያነጋገረ ትልቅ ወንጀል ነው። ጭካኔው ብቻ አይደለም ያነጋገረው። ቤተሰቡን ያጠፋበት ምክንያት በጣም የሚያስደነግጥና ተራ ነገር መሆኑ ዓለምን ሁሉ ነው ያነጋገረው። መፋታት ይችል ነበረ፣ ጥሎ መሄድ ይችል ነበረ እንጂ ቤተሰቦቹን ሁሉ ማጥፋት አያስፈልገውም ነበረ። ክሪስ አለም በሱ ዙሪያ ብቻ የመሰለው ቤተሰብ፣ ጓደኛ፣ ጎረቤት እና ህግ የሌለ የመሰለው በጣም ራስ ወዳድና ለራሱ ብቻ የሚያስብ በጣም ጨካኝ ሰው ነው። አንዳንድ ጊዜ ጠላቶቻችን ለእኛ በጣም ቅርብ የሆኑ ሰዎች ናቸው። ነገር ግን አናውቃቸውም ጠላቶቻችን መሆናቸው። የዛሬው ታሪክ ይህንን ይመስላል። ስላዳመጣችሁኝ አመሰግናለሁ። ስለ ክሪስ ታሪክ ምን አስተያየት አላችሁ? ፍትህ ተሰጥቷል ብላችሁ ታምናላችሁ? አስተያየታችሁን ብትሰጡኝ በጣም ደስ ይለኛል። ሌላ በአሜሪካ ውስጥ የተፈጸሙ እውነተኛ የወንጀል ታሪኮችን መስማት የሚያስደስታችሁ ከሆነ ሰብስክራይብ በማድረግ የቻናሌ ቤተሰብ መሆን ትችላላችሁ። ላይክ፣ ሼር በማድረግ ደግሞ ሌሎች ቻናሌን የማያውቁትን ሰዎች እንድታደርሱልኝ በትህትና ጠይቃችኋለሁ። በሌላ ታሪክ እስከምንገናኝ